ድርሳነ ኪዳነ ምሕረት ዘመስከረም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይሄ ነው። ልመናዋ ፍቅሯ ከሁላችን ጋር ለዘላለም የሚደርብን፣ አሜን። ከዚህ በኋላ እንደ ሰው ሁሉ ወደ ሰማይ ሳታርግ በመቃብር ፈርሳ እንድትቆይ አልተዋትም። እርሷ እንደ ሰው በደካማ ተፈጥሮ አልተፈጠረችምና እንደ ስጋዊ ደማዊ ፍጥረት በመቃብር አልተዋትም፣ ወደ ሰማይ አሳረጋት እንጂ። መላእክት በሚኖርበት በሰማይ ቤት ኖረች። አሟሟታም እንደ ሰው አሟሟት አይደለም። ሥጋዋም በመቃብር ተቀብሮ አልቀረም። ካረፈችበት ጀምሮ በእፀ ሕይወት ስር ሥጋዋ ሰባት ወር ኖረ እንጂ። ሥጋዋም የተቀበረባት ምድር እንደ ማንኛውም መሬት አይደለችም። መቃብሯም እንደ ቀደሙ ሰዎች መቃብር አይደለም። እንደ ነቢያት፣ እንደ ሐዋርያት መቃብርም አይደለም። እነርሱ በስጋ መወለዱን መስክረዋልና እርሷ ግን ክርስቶስን በማይጾኗ ተሸከመችው። ዳግመኛም የእነርሱ ተፈጥሮ በዓለም እንዳሉ ሰዎች ተፈጥሮ ነውና የእመቤታችን ተፈጥሮ ግን እንደዚህ አይደለም። ስለዚህ የእመቤታችን ስጋ የተቀመጠው በውስጡ አገነት የሚገኝባት ልዩ፣ ንጽሕት፣ ያማረች በምትሆን ኤዶን በተባለች ምድር ነው። ይህች ምድር እግዚአብሔር የፈጠረው የአባቶች አባት አዳም ከሙታን ተለዩ የተነሳባት ናት። ምድሪቱም ንጽሕት ልዩ ናት። ስለዚህ የእመቤታችንን ስጋ በውስጧ ኖሩ በሕፃ ህይወት ስር ተቀመጠች። ይኸውም የተድላ ደስታ ቦታ ነው። የገነት ምድር አዳም ከውስጧ ከወጣባት ጊዜ ጀምሮ ጌታችን ኢየሱስ ክርስቶስ ሞቶ ተነስቶ አዳምን ከልጆቹ ጋር እስከመለሰበት ቀን ድረስ ሁልጊዜ እንዳዘነችና ያን ጊዜ ፈጽማ ደስ እንደተሰኘች ነግራችኋለሁ። እንደዚሁም የእመቤታችን ስጋ የተቀበረባት ምድር ፈጽማ ደስ ተሰኘች። ማኅበረ መላእክት በየነገዳቸው እየመጡ ንጽሕት ማርያምን ያመሰግኗታል። እነሆ የክብር ባለቤት አምላክን የወለደች የእመቤታችን ክብሯን ነገርኋችሁ። የምድር አህዛብ ሆይ ከክብሯ ብዛት የተነሳ ሰውነቴ ሁሉ አንደበት ቢሆን አካሌ በብርሃን ቢሸፈን ግማሹን እንኳ ልናገር አልችልም ብዬ ነግራችኋለሁ። በአንደበት የምስጋናን እጀምር ዘንድ ነው እንጂ ለእናንተ ድንቅ የሆነባችሁ የእመቤታችን ረፍትም እንዴት እንደሆነ አስረዳችሁ ዘንድ፣ ልጆችም ሽማግሌዎችም ስለ ክብሯ መሰከሩ። ወደ ሐዋርያት ነገር እንመለስና ስጋዋን ስለቀበሩበት ቦታ እንናገራለን። እነሆ ለእርሷ ለልጇ ወዳጇ ጌታችን ኢየሱስ ክርስቶስ ቸር ለሚሆን ለአባቱና መሪው ለሚሆን ለመንፈስ ቅዱስ ምስጋናን ልናቀርብ እኛ የተሰበሰብንበት ቦታ ይሄ ነው። ስለዚህ ወደ ቅድስት ቤተ ክርስቲያን ገብተን ስርዓተ ቅዳሴ አዘጋጅተን ምእመናን እናቁርባቸውና በሰላም ወደ ቤታቸው ይሄዱ፣ እግዚአብሔርም አድሮባቸው ይኖር። ስለተቀደሰችው ምድር ግን እግዚአብሔር ከፈቀደ አምላክን በወለደች በእመቤታችን ቃል ኪዳን ኃይል እስከ ሁለተኛው ቀን እናመለክታችኋለን። ዛሬም ለተሰበሰቡት ሁሉ አባቶች ሐዋርያት ጽፈው በኢየሩሳሌም ካኖሩት መዛግብት ያገኘነውን እናስተምራቸዋለን። ማርቆስ የተባለ ዮሐንስና ጌታችን ኢየሱስ ክርስቶስ እናት እመቤታችን አስቀድመው የነበሩባት ለዘላለም ክብር ምስጋና ይግባው። ዳግመኛም ቅዱስ ቄርሎስ ከዕለታት አንድ ቀን የቅዱሳን አባቶች መጻሕፍትን ሳነብ፣ እመቤታችን ልጇ ኢየሱስ ክርስቶስ እንደተነሳ በእውነት ከሙታን ተለይታ እንደተነሳች የሚናገር መጻሕፍት አገኘው አለ። ይህችም ቃል ሐሰትና ምትሀት አይደለችም። ዳግመኛም ወደ ሐና ጽንሰት እንመለስና ሐና ነሐሴ ሰባት ቀን ጸነሰች። በዚህም ቁጥር የእመቤታችን ማርያም ልደቷ ግንቦት አንድ ቀን ይሆናል። መስከረም 10 ቀን ለቤተ እግዚአብሔር ስዕለት አድርገው የሰጡባት ቀን ነው። መጋቢት 29 መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ነሐሴ 29 አባቶች እንደነገሩን ሐዋርያት የእመቤታችን ዜና እርገቷን ጽፈው በመጻሕፍት መዛግብት ያኖሩበት ዕለት ነው። ከሐዋርያትም በኋላ የተነሱ ሰዎች ስለ እመቤታችን ለልጅ ልጅ ያስተምሩ ዘንድ ዳግመኛም አብሮ ኮሮስ ይህ ተወዳጅና ሐዋርያት ከሚሆን ከመምህሩ ዮሐንስ እንደሰማው ስለ እርሷ መሰከረ፣ እንዲ እንዲህም አለ። መቤታችን ባረፈች ጊዜ ሐዋርያት ሁላቸው ተሰብስበው ገንዘው የተቀደሰ ስጋዋን ተሸክመው ወስደው በዮሴፍ የመቃብር ቦታ አስቀምጠው ነበር። ያን ጊዜ እኔ አብሮ ኮሮስ እነርሱ እከተል ነበር። ከመቤታችንም ክብሯ ብዛት የተነሳ ሐዋርያት በተውባት ቦታ ብዙ ተአምራትን አየሁ። መላእክት ወደ ገነት አሳድርገው በፀ ህይወት ስር አጠገባ ኖረዋት። የረፍቷና የእርገቷ ዜና እንደዚህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና መቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ከብዙ ወራት በኋላ መምህር ዮሐንስ ወደ እኔ በማይነገር ስልጣን መጥቶ፣ ልጄ አብረ ኮሮስ ወይ የእናቱ ድንግል ማርያም ስጋ ያለበትን ቦታ ይቼ እጅ ነሳ ዘንድ ጌታ የኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው እጅ ነሳው የሰውና የእግዚአብሔር እርቅ ስጋ ለአንተ ሰላምታ ይገባል እያለ እጅ ነሳው አመሰገነው። የብዙዎች መርከብ እናቴ ማርያም ሰላምታ ላንቺ ይገባሻል። አሁን ግን እናቴ ማርያም ለአዳም መሬት ነህ ወደ መሬትነት ተመለስ ተብሎ ስለተነገረው ቃል ለጥቂት ጊዜ በመቃብር ረፌ። አሁንም እናቴ ማርያም ስጋሽ ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትም በእኔ ስልጣን ሳይኖረው እንደሰው ሁሉ ሞቼ ወደ መቃብር ወረዱ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩ አላት። አብሮኮሮስ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን ስጋ እንደ ጎበኘ ተገልጾለት አየ። ዮሐንስና ጌታ በገነት ካለው ከሚያምረው አበባና ፍሬ መልካም ሽቱ ያለውን ተክል ወስደው በእመቤታችን ስጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርንና እናቱ ማርያምን ያመሰግናሉ። ይኸውም በዕፀ ሕይወት ስር አጠገብ ነው። ጌታ ኢየሱስ ክርስቶስም አባቶችን ነፃ ያወጣቻቸው ይህች ናት እነሆ በአዳም ስህተት ፋንታ ስጋዬ ወደ መቃብር እንደወረደ የእርሷም ስጋ ወደ መቃብር ወረደ አለ በገነትም ያሉ እጽዋት ጫፎቻቸውን አስረዝመው ጌታ የተናገረውን ቃል ሰሙ በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሐዘንና ድካም ወደሌለበት ወደ መንግሥተ ሰማያት ስጋዋን እስከሚያሳርግበት ድረስ በዕፀ ሕይወት ስር በእጽዋት መካከል አኖራት ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን የአርብ ድርሳነ ኪዳነ ምሕረት አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም በእግዚአብሔር አንድነት አርብ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የወለድሽኝ፣ ያዘልሽኝ እናቴ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጭ ዘንድ አለሽና ደስ ይበልሽ። ስለዚህ ወለድሽኝ እናቴ፣ ለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ ፈጽምልሻለሁ። እናቴ ወይ፣ የእናቴን ፈቃድ ያልፈጸምሁ የማንን ፈቃድ እፈጽማለሁ? ያለ ዘር ያለ ሩካቤ ወልደሽኛልና እኔም ዓለሙን ለማዳን ከአንቺ ብቻይን ተወልጃለሁ። ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቀዋል። እኔ ያላጸናውም መንፈስ ቅዱስም እንዲራራ ያደርገዋል። ከዓይኖች ሽንባ እየፈሰሰ ባየሁ ጊዜ ስለዚህ ቁጣዬ ይበርዳል። ማዕቴ ወደ ትዕግስት ይመለሳል። ምሕረቴም አንቺ ወደ ፈቀድሽ ሁሉ ፈጽሞ ይወርዳል ይላካል። እናቴ ወይ በመከራ መሰደድሽ የህሊና ሐዘንሽ በብቸኝነት መኖርሽ ስለ ሰው የምትጸልዩ ጸሎትሽ ስለ ድካም ዋጋ የምትማለጀው ምልጃሽ በእኔ ዘንድ የተወደደ ነው። ልመናዋ፣ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን።